የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ ምክክር መካሄድ ጀመረም። የአጀንዳ ማሰባሰብ የምክክር ምዕራፉን በንግግር የከፈቱት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ እንደተናገሩት በውይይት መድረኩ የተገኙ ወገኖች ከድህነትና ኋላ ቀርነት ለመነሳት እየታገለች ያለችውን ሀገር በጸና ሰላም ላይ ለማቆም የሚስተዋሉ አለመግባባቶችን በውይይት ለመፍታት ገንቢ ሀሳቦችን ማዋጣት ይኖርባቸዋል። ለችግሮቻችን መፈጠር መሰረት የሆኑ ችግሮችንም በጋራ ተነጋግረው መፈለግ ባለመቻሉ ያለመግባባት ቋጠሮዎች ሳይፈቱ ዓመታትን ተሻግረዋል። በመሆኑም ውይይት ተደርጎባቸው ለኮሚሽኑ የሚቀርቡ አጀንዳዎች ሀገራዊ ፋይዳ የጎላ ጉዳዮች ላይ ትኩረት ማድረግ ይገባልም ተብሏል። የስማው አደራው እዚህ ጉዳይ ለተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ አግኝተናል። ከሱ ጋር አጥር ያለ ቆይታ አደርጋለሁ። የስማው እንደምኑ ሁላል። በዚህ በአጀንዳ ማሰባሰብ የፌዴራል ተቋማት ማለት ነው፣ የመጀመሪያ ቀን ላይ ምን ምን ሀሳቦች ተንጸባረቁ? አመሰግናለሁ በረከት። እንግዲህ ቀደም ብለህ መግቢያ ላይ ለማንሳት እንደሞከርከው በዛሬው ዕለት የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ ምዕራፍ መርሃ ግብር ተጀምሯል በአዲስ አበባ። በዚህም ላይ እንግዲህ በርካታ ባለድርሻዎች ሀሳቦቻቸውን እያዋጡ የሀገርን መጽናት የሀገርን ሰላም ሆን አላግባባ ያሉ ችግሮችን በጋራ መፍታት የሚያስችሉ ከጋራ የሚዋጡ ሀሳቦች የሚስተናገዱበት መድረክ ነው። እንግዲህ በዚህ ላይም ዋና ኮሚሽነሩ ሀሳባቸውን በመግለጫቸው ላይ ሲያነሱ ነበር። በተለይም ደግሞ ሀሳባቸውን የሚያዋጡ በዚህ መድረክ ላይ የሚሳተፉ አካላት የ የኔ የማይሉት ወይም ደግሞ የሚተዉት ሀሳብ የለም። ሁሉም ባለቤት ሆኖ ሀሳቡን ማዋጣት የሚችልበት መድረክ እንደሆነም አጽንዖት ሰጥተው ሲናገሩ ነበረ ከዚህ ባለፈም እንግዲህ ሁሉም ባለድርሻ አካላት በዚህ ላይ ሲገኙ የኔ የሚሏቸውን የሀገር በተለይም ደግሞ ለነገ የተሻለች ሀገር ለማቆም ዛሬ ላያግባቡን ያልቻሉ ነገሮችን በጋራ መፍታት የሚቻልባቸውን ሀሳቦች ከማዋጣት አንጻር ሁሉም በትኩረት ሊሳተፍ የሚገባበት መድረክ እንደሆነም ሲያነሱ ነበረ። በመድረኩ ላይ የሃይማኖት ተቋማት ተወካዮች እንዲሁም የፌዴራል ተቋማት ተወካዮች፣ የዴሞክራሲ ተቋማት እንዲሁም ደግሞ የሲቪክ ማህበራት ተወካዮች እና ተጽዕኖ ፈጣሪ ግለሰቦችም እየተሳተፉበት የሚገኝ መድረክ ነው። ዛሬን ጨምሮ ለቀጣይ ሶስት ቀናት የሚከናወን መርሃ ግብር እንደሆነም ሲነሳ ነበር። ከዚህ ጋር በተገናኘም እንግዲህ ተጨማሪ መረጃዎችን እንዲሰጡን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ አብረውኝ ያሉ ከእሳቸው ጋር አጠር ያለ ቆይታ የምናደርግ ይሆናል። ፕሮፌሰር አመሰግናለሁ ለጊዜዎት። እስኪ እንደው በዛሬው መርሃ ግብር ላይ የሚነሱ የሚከናወኑ መርሃ ግብሮች ምን ምን ናቸው ከሚለው እንጀ ዛሬ 38 የሚሆኑ የተለያዩ ተቋማት በሰባት ቡድን ላይ ይቧደኑና ከዛሬ ከሰዓት በኋላ ጀምረው እስከ ውድ ጠዋት ድረስ ሃገራዊ ፋይዳ ያላቸውን ላለመግባባት ምክንያት የሆኑትን መሰረታዊ የሆኑ አጀንዳዎች የመሰሏቸውን በሙሉ ተነጋግረው ይዘዋቸው የመጣትንም አጀንዳዎችን ጭምር በጋራ ከተወያዩባቸው በኋላ እሁድ ጠዋት ላይ ለኢትዮጵያ ሃገራዊ ምክክር ኮሚሽን የሚያስረክቡበት ሂደት ነው ያለው። ስለዚህ ይሄ ዛሬ 14ተኛው መድረካችን ነው። ከአሁን በፊት 11 ክልሎችና ሁለት ከተማ መስተዳድሮች 13 ዛሬ ደግሞ የፌዴራል ተቋማትን ያገኘንበት ሂደት ነው እና ያለው እንግዲህ በዚህ ላይ እንዳስተዋላችሁት እንዳያችሁት የመንግስት መሪዎች፣ የተለያዩ ተቋማት መሪዎች፣ የፖለቲካ የሃይማኖት ተጽዕኖ ፈጣሪዎች እንዲያ ያለ ሁሉንም በፌዴራል ደረጃ የተዋቀሩ ማህበረሰብ ክፍሎች መሪዎችን የያዘ ስለሆነ ወጣቶችን፣ ሴቶችን የአካል ጉዳተኞችን ጨምሮ በዚህ ላይ እንግዲህ በጋራ ልክ በወረዳ ጀምሮ በክልል ላይ እንዳደረግነው ሁሉ እና በሁለቱ ከተማ መስተዳድሮች እንዳደረግ ነው ሁሉ የፌዴራል ተቋማትም እንግዲህ የራሳቸው መድረክ ይሆናል ማለት ነው ለሚቀጥሉ ሶስት ቀናት መልካም እንደው በዚህ ላይ እንደው የሚጠበቀው ከነዚህ ከተሳታፊዎች ሀሳቦቻቸውን የሚያዋጡት ለነገ የተሻለች ሀገር መቆም ነው እና እንደው ምን ይጠበቅባቸዋል? የሚለውንም እንደ መልእክት የሚጠበቅባቸው ሀገራችን ላለፉት በርካታ አስርት ዓመታት እንግዲህ ግጭቶች እና አንዳንዴም እየገፋ ወደ ጦርነቶችም የገባችባቸው እውነቶች ያስተውለናል በዚያ ከዚያ የተነሳ ብዙ አካል መጉደል፣ የህይወት መጥፋት፣ ንብረት መወደም ከሁሉም በላይ ደግሞ ከትውልድ ወደ ትውልድ የሚተላለፍ የአእምሮ ስብራትን ያተረፍ ነው እና ለእነዚህ ሁሉ ምክንያቶች የሆኑት ምንድን ናቸው የሚለውን በፌዴራል ደረጃ ይወያዩና ከሌሎች ከየቦታው ከመጡ አጀንዳዎች ጋር ሆነው ወደ ሀገራዊ ምክክር ኮሚሽን መጥቶ እነኚህ የመጡ አጀንዳዎች በሙሉ በሚገባ ተጣርተው ከወጡ በኋላ የቅድሚያ ቅድሚያ የሚሰጣቸው ቅድሚያ ቅድሚያ ከተሰጣቸው በኋላ ወደ ሀገራዊ ምክክር ጉባኤው ላይ መሳተፍ ነው። ስለዚህ የሀገራዊ ምክክር ጉባኤ ማለት የኢትዮጵያ ሕዝቦች ተሳትፎ የሚገኙበትና በወካዮቻቸው ወይም በተወካዮቻቸው አማካኝነት መነኝ እጅግ በመሰረታዊ በሆኑ ጉዳዮች ላይ በሚገባ ተወያይተው መግባባት እንዲደርሱ ማስቻል ነው። መግባባት መድረስ በማይቻልባቸው ሁኔታዎች ላይ የኢትዮጵያ ሀገራዊ ምክክር ኮሚሽን በሚያቀርበው የስራ አካሄድ መሰረት እንደ አስፈላጊነቱ ወደ ህዝቡ መልሶ ህዝቦቻችን እንዲመልሱባቸው ማድረግ ነው። አንዳንድ አጀንዳዎች በቀላሉ ይመለሳሉ ብዬ ተስፋ አደርጋለሁ። አንዳንድ አጀንዳዎች ምናልባት ወራት ብቻ ሳይሆን አመታትም፣ ትውልድንም ሊፈልጉ ይችላሉ። ይህን ግንዛቤ ውስጥ ማስገባት አለብን። ዋናውና ትልቁ ነገር ግን ወደ ጦርነት ያስገቡ ወደ ግጭት ያስገቡን ነገሮች በሙሉ መፍትሄ ማግኘት አለባቸው ከሚለው ነው የምንነሳው። መልካም በዚህ እንግዲህ በዛሬው ተሳትፎ ላይ የፌዴራል ተቋማት የሃይማኖት ተቋማት ተወካዮችም ይገኛሉ። እንደ ከዚህኛው መርሃግብር ባለፈ ሌሎች ያልደረስንባቸውም አካባቢዎች ካሉ እነሱን ተደራሽ ለማድረግስ እንደው በቀጣይ የሚከናወኑ ተግባራት ምን ይመስላሉ? በንግግሬ ላይ እንግዲህ ያስተውለ ሀል ብዬ አስባለሁ። ይሄ የሀገራዊ ምክክር ጉባኤው መዳረሻችን ነው ብያለሁ እና ሙሉ በሙሉ ለመዳረስ አንደኛ የትግራይ ክልል ሙሉ በሙሉ እንደ ሌሎች ክልሎች ሁሉ የዚህ የሀገራዊ ምክክር ሂደቱ ሙሉ ተሳታፊ መሆን መቻል አለበት። ትግራይ ሕዝቦች ወይም የትግራይ ሕዝብ አጀንዳዎቻቸውን አሁን ላሉበት ሁኔታ ያደረሷቸውን አበይት ምክንያቶችን ነቅሰው በማውጣት ያንን በአጀንዳ መልክ ወደ አጀንዳ እውቋት ማስገባት መቻል አለባቸው። ያ ብቻ ሳይሆን በሀገራዊ ምክክር ጉባኤውም ላይ እንደዚሁ ተሳታፊዎቻቸውን መርጠው በዚያ ላይ ከሌሎች ወገኖቻቸው ኢትዮጵያውያን ጋር በጋራ መክረው መግባባት ላይ መድረስ መቻል አለባቸው። ያ አንዱ ነው። ሁለተኛው በውጭ የሚኖሩ ኢትዮጵያውያን ናቸው። በውጭ የሚኖሩ ኢትዮጵያውያንም ወደ ውጭ የሄዱባቸው ምክንያቶች ብዙ ሊሆኑ ይችላሉ። ግን ምናልባትም አንዱ ብዬ የማስበው በሀገራቸው የነበረው ሁኔታ አመቺ ሁኔታን ስላልፈጠረላቸው መሆኑን ማይካድ ስለሆነ ያም ለስደት ዳርጓቸዋል ተብሎ ስለሚታመን እነኛም ሀገራቸውን በተመለከተ ለሀገራቸው ልማት እንደሚያስቡ ሁሉ ሀገራቸው በአሁኑ ሰዓት ያለችበትም ሁኔታ ስለሚያስጨንቃቸው እነሱም አጀንዳዎቻቸውን አቅርበው በተወሰነ ደረጃ ተሳትፎ ሊኖራቸው ይገባል። ይህም የምናምነው ነው። ሌላውና እንግዲህ የሚቀረው አሁን በትጥቅ ላይ ያሉ ወገኖቻችን እና እንደዚሁም በቀጥታ ሙሉ በሙሉ ወደዚህ ሀገራዊ ምክክር ሂደት ውስጥ ያልገቡ የፖለቲካ ፓርቲዎች አሉ። እነኚህ ቁጥራቸው ጥቂት ቢሆኑ ተጽዕኖ ፈጣሪዎች እንደሆኑ ምንም አንሸሽግም። ስለዚህ የፖለቲካ ፓርቲዎች ወደዚህ ወደ ሀገራዊ ምክክር ጉባኤ መጥተው ጥያቄዎቻቸውን በአጀንዳ መልክ እንዲያቀርቡና የዛ ተሳታፊ የሂደቱ ተቋዳሽ እንዲሆኑ ማድረግ አንደኛው ነው። ሁለተኛው በትጥቅ ትግል ላይ ያሉትም ትጥቅ ውስጥ ያስገቧቸውን ምክንያቶች በሚገባ ነቅሶ በማውጣት ትጥቁን በማስቀመጥ ወደ ሀገራዊ መግባባት ወደሚያመጣው የሀገራዊ ምክክር ጉባኤ አጀንዳዎቻቸውን ይዘው እንዲመጡ በተደጋጋሚ እንጠይቃለን። እንግዲህ እነኚህ እነኚህ ሂደቶች ከተሟሉ በኋላ ቀጣዩ የሚሆነው የሀገራዊ ምክክር ጉባኤውን በትክክል ማካሄድ ነው። ሀገራዊ ምክክር ጉባኤው በአወያዮችና በአመቻቾች የሚካሄድ ነው የሚሆነው ለዚህ እንግዲህ ማንኛውም ዝግጅት እያደረግን ነው። አጀንዳ ቅረጻ ሂደቱንም አሁንም በሚገባ እነዚሁ እያካሄድን ያለ ነው። ስለዚህ እንደ እግዚአብሔር ፈቃድ በቀጣዮቹ ወራት እነኚህ የጠየቋቸው የሚሳኩልን ከመሆኑ እንግዲህ ለሁሉም ወሳኞቹ የኢትዮጵያ ሕዝቦች ናቸው። አሁን እንዳልኩ በነህ በአስራ አንድ ክልሎችና ና በሁለት ከተማ መስተዳደሮቻችን ውስጥ ያሉ ሕዝቦቻችን ወስነዋል። ዛሬ እንደምታየው የፌዴራል ተወካዮቻችን እዚሁ በቁርጠኝነት መጥተዋል። ስለዚህ ሌሎቹም እነሱን ተከትለው ወደዚህ መድረክ ይመጣሉ የሚል ተስፋ ነው ያለኝ። በጣም አመሰግናለሁ ለማብራሪያዎት ፕሮፌሰር። እንግዲህ ተመልካቾቻችን ለሰማችሁት በቀጣይ የሚከናወኑና በዛሬውም ላይ የሚነሱ ሀሳቦች በተለይም ደግሞ በቡድን ሆነው ሀሳቦቻቸውን የሚያዋጡ የነዚህ ባለድርሻዎች የሚጠበቅባቸው በተለይም ሀገርን ከመገንባት አንጻር ወሳኝ የሆኑ ጉዳዮችን ከመለየት አንፃር የኃላፊነታቸውን ሊወጡ ይገባል። ሁሉም የኔ የሚለውን ሀሳብ ሊያዋጣ ይገባል የሚሉ መልእክቶችም ነው ሲነሱ የነበረው። በአጠቃላይ በዛሬው መርሃ ግብር ላይ ከ38 ተቋማት የተወከሉ ከ850 በላይ ተሳታፊዎች ናቸው እየታደሙ የሚገኘው። እንግዲህ ዛሬና ነገ ከነገ በስቲያን ጨምሮ ለሶስት ቀናት ይህ መርሃ ግብር የሚቀጥል ይሆናል። በረከት እጅግ አርጌ አመሰግናለሁ ይስማው ላደረስከን መረጃ። መልካም ቀን ይሁንልን።